ሰላም የተወደዳችሁና የተከበራችሁ የማን ዩናይትድ ኢትዮ ፋንስ ተከታታዮች ባላችሁበት ሰላማችሁ ይብዛ። በርካታ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እንግዲህ ቪዲዮው ለብዙ ሰዎች እንዲደርስ ቪዲዮን ላይክ፣ እንዲሁም ቻናሉን ሰብስክራይብ ማድረግ ፈጽሞ እንዳይዘነጋ፣ እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ እንግሊዛዊውን የመስመር አጥቂ ማርከስ ራሽፎርድን ለአርጀንቲናዊ ኤሚሊያኖ ማርቲኔዝ ዝውውር ሊጠቀመው እንደሚችል እየተነገረ ይገኛል። የአስቶንቪላው ግብ ጠባቂ እድሜው 32 ሲሆን ከአስቶንቪላ የመልቀቅ ፍላጎትም እንዳለው ታውቋል። የመልቀቁ ነገር አይቀሬ እንደሆነ የሚታወቅ ጉዳይ ነው። እንግዲህ ማርከስ ራሽፎርድ በ40 ሚሊዮን ፓውንድ የመግዛት አማራጭ ባለው የውሰቱ አስቶን ቪላን መቀላቀሉ የቅርብ ጊዜ ትውስታችን ነው። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ቀያዮቹ ሰይጣኖች የማርከስ ራሽፎርድን ዋጋ በመቀነስ ኤሚሊያኖ ማርቲኔዝን የግላቸው የማድረግ ሀሳብ እንዳላቸውም ተገልጿል። እንግዲህ እዚህ ጋር ሊሰመርበት የሚገባው ጉዳይ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አዲስ ግብ ጠባቂ የማስፈረም ፍላጎት አለው፣ ግን ከፋይናንሻል አቅም አንጻር ከፍተኛ የሆነ ወጪ ማውጣት ፍላጎቱ አይደለም። እንደሚታወቀው ኦልሞስት ያስጉኒያ ዝውውር ኦልሞስት አልቋል ማለት ይቻላል እና ወደ 625 ሚሊዮን ፓውንድ ነው በአጠቃላይ እያወጣል ተብሎ የሚጠበቀው ና ከዚህ አንጻር አሁን ሌላ ወጪን ባቂ ደግሞ ከፍተኛ ወጪን ማውጣት እጅግ ከበድሏና ከዚህ አንጻር እንግዲህ በተጫዋቾች ሽያጭ ወይም ደግሞ በእንደዚህ አይነት ዲሎች ዝውሮችን የመጨረስ ሀሳብ እንዳለው ነው እየተገለጸ የሚገኘው። ለማንቸስተር ዩናይትድ ሆነ ለተጫዋቹ የዲል እንግዲህ ጥሩ ይሆናል ተብሎ ይታሰባል። የሳዑዲ አረቢያው ክለብ አልሂላል በይፋ መቶ ሚሊዮን ፓውንድ ለፖርቹጋላዊ ሚድፊልደር አቅርቧል። ታዲያ ይሄ ፖርቹጋላዊ እስከ ሜ መጨረሻ ድረስ ውሳኔውን እንዲያሳውቃቸው ይፈልጋሉ። በሳምንት እንግዲህ ሰባት መቶ ሺ ፓውንድ ነው ለብሩኖ ፈርናንዴዝ ያቀረቡለት ደሞዝ እና ከዚህ አንጻር እንግዲህ እንግዲህ ማንቸስተር ዩናይትዶች ወደ 100 ሚሊዮን ፓውንድ ከዝውውሩ ሊያገኙ ይችላሉ። እንደዚሁም ደግሞ ተጫዋቹም ቢሆን ወደ 700 ሺህ ፓውንድ ድረስ በሳምንት ነው እንግዲህ የሚያገኘው። በማንቸስተር ዩናይትድ ቤት ከሚያገኘውም እጅግ የላቀ ነው እና ከዚህ አንጻር ተጫዋቹም ሆነ ክለቡ ማንቸስተር ዩናይትድ ይህንን ኦፈር የመቀበል እድላቸው ከፍተኛ እንደሆነ ነው እየተገለጸ የሚገኘው። በዚህ ዝውውር ጉዳይ ላይ እንግዲህ አዲስ መረጃ የሚወጣ ከሆነ ወደ እናንተ የማድረሳችሁ ይሆናል። የማንቸስተር ዩናይትድ አሰልጣኝ የሆኑት ሮበን አሙሪም ሶስት ነጥቦችን በአዳዲስ ፈራሚዎች ላይ እንደ መስፈርትነት አስቀምጠዋል። እንደ ቲም ቶክ ገለጻ ከሆነ ሮበን አሙሪም ከሚያስፈርማቸው ተጫዋቾች የሚፈልገው ሶስት ነገር አትሌቲዝም፣ በቡድን ላይ ኃይል የሚጨምርና ና ፍጥነት የሚጨምር ተጫዋች መሆን አለበት ሲሉ ነው እንግዲህ አሰልጣኝ ሮበን አሙሪም የተናገሩት። ባይ ዘ ዌይ ትክክል ናቸው። ስፔሻሊ ሚድፊልዱ መታደስ አለበት በአይነኝ እንግዲህ ለአብነት ያህል እንኳን የካዝሜሮን እንመለከተው ወደ 33 ተጠግቷል እና ሮበና ሞሪም በሚድፊልድ ቦታ መሆነ በአጥቂው ስፍራ ላይ ኃይልን የሚጨምሩ ተጫዋቾችን እንደሚፈልጉ ነው እንግዲህ ያሳወቁት። እንግዲህ የመጀመሪያ ፈራሚ መሆን እድል ያለው ማቲያስ ኩኒያን እንኳን ብንመለከት እነዚህን ሶስት ነገሮችን ያሟላ ነው ማለት እንችላለን። ታዲያ ሮበናሞሪም ቀጣዮቹ ፈራሚዎችም እነዚህ መስፈርቶች ማሟላት እንዳለባቸው አሳውቀዋል። እስፔሻሊ በ ፕሪሚየር ሊግ ላይ እንግዲህ ኮምፒት ለማድረግ ወይም ለመወዳደር ፕሪሚየር ሊግ እንደሚታወቀው እንግዲህ ክለቦች በሎ ብሎክ እንደሚጫወቱ ና ደግሞ ኢንተንሲቲው ሞር ይጨምራል የፕሪሚየር ሊግ ጨዋታ ላይ ና እንዲሁም በአውሮፓ መድረክ ዩናይትድ ዛት ማች ሲቸገር አንመለከትም። ያም ደግሞ የሆነበት ምክንያት ኢንተንሲቲው ቀነስ ይላል ከፕሪሚየር ሊግ ጨዋታ አንጻር ውስጥ በፕሪሚየር ሊጉ እንግዲህ ፊዚካላቸው ሞር ስትሮንግ የሆኑ ተጫዋቾች ሲሳካላቸው እንመለከታለን። ኃይል ያላቸው ተጫዋቾች ላብነት ያህል እንኳን እንግዲህ የቶተንሃሙን ሚድፊልደር ቢሱማን መመልከት እንችላለን። እና የሮብን አሞሪምም እቅድ የሆነው ኃይል በሚድፊልዱም ሆነ በአጥቂው ስፍራ ላይ እንግዲህ ኢነርጂን የሚጨምር ተጫዋችን ማምጣት እንደሆነም አሳውቀዋል። የሊቨርፑል ተጫዋች የነበረው ጂሚ ካራጋር በፖርቹጋላዊ አሰልጣኝ ወደፊት ቆይታ ላይ ማንቸስተር ዩናይትዶች ማጤን እንዳለባቸው ተናግሯል። ካራጋር አክሎም የዩናይትድ ኃላፊዎች በሮብን አሞሪም ላይ ጥያቄ ማንሳት እንዳለባቸውም አሳውቋል። እንደሚታወቀው ማንቸስተር ዩናይትዶች በሮብን አሞሪም የቆይታ ሁኔታ ላይ እንግዲህ ውሳኔ አሳልፈዋል። ሮብን አሞሪም እንግዲህ በቀጣይ የውድድር ሰመን ማንቸስተር ዩናይትድን እየመሩ የሚቀጥሉ ይሆናል። አሳልጣኝ ሮበን አሞሪም አሊያንድሮ ገርናቾ ለቀጣዮ ድራመት ክለብ እንዲፈልግ በይፋ አሳውቆታል። ማንቸስተር ዩናይትድ ከአሊያንድሮ ገርናቾ ዝውውር እስከ 60 ሚሊዮን ፓውንድ ድረስ ይፈልጋል። የጣሊያኑ ናፖሊና የእንግሊዙ ቸልሲ ተጫዋቹ ለማስፈረም ፍላጎት ያላቸው ክለቦች ናቸው። በተጫዋቹ ዝውውር ዙሪያ በክረምቱ እንቅስቃሴዎች በሰፊው የሚኖሩ ይሆናል። በአሊያንድሮ ገርናቾና ሮበን አሞሪም መካከል ያለው ግንኙነትም ሙሉ በሙሉ ወደ አሉታዊ ገጽታ ተቀይሯል። እናም አርጀንቲናዊ የመስመር አጥቂ ከነገው ጨዋታ የቡድን ስብስብ ውጭ እንደሚሆንም ይጠበቃል። ስዊድናዊ ተከላካይ ቪክተር ሌንድሎቭ ከጣሊያን እና ከስፔን ክለቦች ፈላጊ ያለው ሲሆን በክረምቱም በነፃ ዝውውር ማንቸስተር ዩናይትድ ሊለቃል ተብሎ ይጠበቃል። ሌንድሎቭ ከአሰልጣኝ ስታፍ ጋር ከተገናኘ በኋላ ከክለቡ ጋር ለመወያየትና ኮንትራት ላለማራዝምም እንደተስማማ ታማኙ ፋብሪዚዮ ሮማኖ አሳውቋል። በፖርቹጋላዊ አሰልጣኝ ሮበን አሞሪም የሚቀጥለው የውድድር አመት እቅድ ውስጥ እንግሊዛዊ የግራ መስመር ተከላካይ ሉክሾ ቦታ እንደሌለው ታውቋል። ሮበን አሞሪም በተቻለ ፍጥነት ሉክሾ ክለቡን ለቆ እንዲወጣ ይፈልጋል። ሉክሾም እንግዲህ ማንቸስተር ዩናይትድን ለመልቀቅ ዝግጁ መሆኑ ታውቋል። በተለይም እንግዲህ በሮበን አሞሪም የ343 ታክቲክ ተጫዋቹ በመሀል ተከላካይነት እያገለገለ ይገኛል። ግን ትክክለኛ የተጫዋቹ ቦታ እንግዲህ የግራ ተመላላሽ እንደሆነ ይታወቃልና ና ተጫዋቹ በሮበን አሞሪሙ እቅድ ውስጥ እንደሌለም ታውቋል። ይህንን ዜና በማተናክርላችሁ ወቅት እንግዲህ ያገኙትን መረጃ ወደ እናንተ ላጋራችሁ። እንግዲህ ማንቸስተር ዩናይትድ እና ወልቨር ሀምፕተኖች ማቲያስ ኩና ዝውውር ከስምምነት እንደደረሱ አንዳንድ ምንጮች እየተናገሩ ይገኛሉ። ማንቸስተር ዩናይትድ ለማቲያስ ኩና ዝውውር 70 ሚሊዮን ዩሮ የሚከፍሉ ይሆናል። ክፍያውም በተለያዩ ሶስት የውድድር ዓመታት የሚፈጸም ይሆናል። ማቲያስ ኩኒያ በማንቸስተር ዩናይትድ ቤት እስከ 2030 ድረስ የሚያቆየውን የአምስት ዓመት ኮንትራት ውል ይፈርማል። ማንቸስተር ዩናይትድ ከፈለገ ውሉን ለተጨማሪ አንድ አመት የማራዘም መብትም ይኖረዋል። እንግዲህ ፋብሪዚዮ ሮማኖ እስኪያረጋግጠው ድረስ እንግዲህ ፋብሪዚዮ ሮማኖ እስኪያረጋግጠው ድረስ እንግዲህ አብረን የምንመለከት ይሆናል። ኦልሞስት የማቲያስ ኩኒያ ዝውውር ግን እንዳለቀ ነው። መርዳት ያለባችው የጊዜ ጉዳይ ነው እንጂ የማቲያስ ኩኒያ ዝውውር ኦልሞስት አልቋል እና አዳዲስ ተጫዋቾች እንግዲህ በክረምቱ የዝውውር መስኮት ወደ ዩናይትድ ቤት ይመጣሉ ተብሎ ይጠበቃል። እንግዲህ ታዲያ አዳዲሶቹ ፈራሚዎችን ቢሆኑ አሰልጣኝ ሮበን አሞሪም እንደተናገሩት ለቡድኑ ኃይልን ፍጥነትንና ጥንካሬን የሚያመጡ ተጫዋቾች እንደሆኑ አሳውቋል። ና እንደዛ አይነት ባህርይ ያላቸውን ተጫዋቾች በክረምቱ የዝውውር መስኮት ጠብቁ ብለዋል አሰልጣኝ ሮበን አሞሪም። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካም ነው ተመኘው እንደተለመደው ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ እንዲሁም ሼር ማድረጋችሁን ፈጽሞ እንዳዘነጉ። በዚህ ቻናል ማለትም በማን ዩናይትድ ኢትዮፋንስ ቻናል አዳዲስ መረጃዎችን ለእናንተ ሁሌም ቢሆን የማቀርበላችሁ ይሆናል። ለወዳጅ ዘመዶቻቸውም ሼር ማድረጋችሁን ፈጽሞ እንዳዘነጉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካሙን ሁሉ ሰመኘው። ቻው ብያለሁ።